ሰላም ውድና የተከበራችው ህትመት ተመልካቾች ቤተሰቦች ጓደኞች በአጠቃላይ የሰው ዘርበ ሙሉ ሰላማችሁ እንደ ብድራሻ እንደ ሰማይ ኮከብ ብዙ ትርፍ ይበድልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላም ሁሉ መልካም፣ እግዚአብሔር ይመስገን ይበል ሰላም ነው። ከእኔ ያለው ሰላም ከእናንተ ሰላማችሁ ብዙ ትርፍ ይበድልኝ። ይህን ቪዲዮ ላይክና ሸር ሰብስክራይብ ማድረግ አበረታችሁ። ለምን አበረታችሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። እንግዲህ ይዤላችሁ መታ ስለ ቱፊክና ስለ ሶፊያ ነው። ቱፊክ እንዳያችሁት እንግዲህ ውጭ ወጥቻለሁ ብሎ ሪፖርት ላይ ሲያሳይ ቪዲዮ እንደዚህም ሶፊያንም ሲነግራት፣ ሶፊያ ደግሞ ተማዳና ተበሳጭታ ያው ከእሱ ከአንድ ዓመት በኋላ ስለተገናኘ እንግዲህ ወደ ከብላ ተናዳ ቦታዎቹን ስታባጠልና ስትቀድ ታይታ ነበረ። ከዛ በተረፈ እንግዲህ ወደ ወሎ ሀገር ገብታ ያው ጓደኞቿ ደግሞ ወሎ ውስጥ ነው ያለ ያለ ብለዋት ሂዳ እንግዲህ በእርጎ ቤት አግኝታው ከዛ ከሆነ ሽ ልጅ ጋር ውስጥ ኑሮ ሲገናኝ ስትወጣ ተገናኝተዋል ማለት ነው። መጀመሪያ ግን ቪዲዮ የሰራው ኢትዮ ካራባ ሀገር መታ ነበር እሷን ወደ ቤተሰብ ነው የሄድኩት እና ያለ እንግዲህ ያው ሴት ነን እና ፍቅረኛቸው ከሴት ጋር ወጥቶ ስታዩት እህት ናት ወንድም ነው ወይንት ነው አንለ ተረብሎ የሚታየን ያኔ ባድ ነው እና ሶፊያ ደግሞ ሌላ ነገር መስሏት እንግዲህ በቪዲዮ ሰርተውም ተደባድበው ከሶፊያ የራሱ ረጅም ምናምን ተባብለው ነበረ። ቶፊክ ደግሞ ያውቀው እንግዲህ አንፈቅራት ያለው ቅብርጥሴ የሚል ቪዲዮ ሰርቶ ነበር። ግን እውነታው ና እውነታው እንደዚህ አይደለም። ዛሬ እንግዲህ የለቀቀው ቪዲዮ ይህን ይመስላል። አንዳንዴ ዩቱበሮች ግን እንደዚህ ትግስታቸው ይመስላል። ደም ግፊት ቢኖረው ስኳር ቢኖረው የተለያየ በሽታ ቢኖረው ስዬ ነው የምናስበው እና ይህንን ሁሉ ሲያስደነግጧቸው ፌንት ቢሰሩባቸው እና ቶፊክ እስከዚህ ድረስ እንግዲህ ሶፊያ ብሎ ያለችው ወሎ ውስጥ ነው፣ አልነገራትም ማለት ነው። እና ይገርመኛል። አንደኛ የሶፊያ እናትና አባቷ ጎንደር ናቸው። አያችሁት ሆቴል ነው ያረፈችው። ዝምድና ቢኖርም ዘመድ ቢኖርም ግን ሆቴል ነው ያረፈችው። ወይም ደግሞ አስባችሁታል ከባድ ነው። አንደኛ ሀገሪቱ ሁኔታ እንግዲህ አማራ መስመር የትኛውን ክሉን ይከብዳል። እና ቶፊክ እንግዲህ እስካሁንም አልነገራትም። እንግዲህ ዛሬ ነግራታል ብለን እንጠብቃለን። እህቱ እንደሆነሽ ፍቅረኛ አደለሽም። የቶፊክ እህቱ ናት ከአረብ ሀገር የመጣች ብዙዎቹ እንደውም ሲታችሁ ሲሳደቡ የተለያየ ነገር ሲሉ ነበረ ግን እህት ናት እንጂ ፍቅረኛ አይደለሽም። ውዶችዬም እውነታዊ ነው። ይኸው ያለ ፊት ወሮች ቆይተው ስለሚናገሩ ነው እንጂ ፍቅረኛ የለው ፍቅረኛ የነበረው ነጉራት አለ። ሶፊ ከዛሬ ስድስት ወር ነው ያለ። እንግዲህ አንድ ወር ሆኗል። ከዛሬ ሰባት ወር በፊት የሆነች ልጅ አፍቅሬ ነበር። ከዛ ግን ማን ላይ ታውኳት እንጂ ሌላ ፍቅረኛ የለኝም፣ ያለ ምና ለመሰላት በፍቅረኛ ሞች መሃል መሃል ላይ ገብ ሲል ያን ሰው ለመርሳት ወይም ሴቷም ሆነ ወንድየው ለመረሳሳት ሲሉ ሌላ ህይወት ይጀመራል ትይ ያለ ነው። ስለዚህ ይሄ ነው እንጂ አሁን ፍቅረኛ የለኝም ብሏት ነበር። ሶፊያ ሶፊያ ግን ሴት ልጅ የሴት ልጅ መቼም ያውቀው ደብቆ ብለን ስለማናምን አላመነሽ ነበረ። እንደዛ ብሎ እንግዲህ በጣም ስለምትወደውና ስለምታቀው ስለምታፈቅረው ብዙ መስዋዕትነት እየከፈለች ትገኛለች። ቴሲስቲ ነው እንግዲህ ፍራንክ እያደረጋት ይገኛል ማለት ነው። ስለዚህ ይህን ይመስላል ቪዲዮ ውዶችዬ። ፍቅረኛ ፍቅረኛ አይደለሁም እህት ናት እውነታው ነው። ስለዚህ ቪዲዮ ደሞ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ይሁኑ። እንግዲህ በጣም ይቅርታ።